እንኳን አደረሳችሁ፣ በድጋሚ በዓል። እንዴት ነው? ጥሩ ነው። ጥሩ እየሄደ ነው። እስኪ በጭብጨባ አሳዩን። እሺ፣ እናመሰግናለን። የአማራ ሚዲያ ኮርፖሬሽን ልዩ የበዓል ዝግጅት ነው እየተከታተላችሁ ያላችሁት። አንድ ጨዋታ ልንጫወት ነው እንግዲህ እሺ እነኚህ ተወዳዳሪዎች ስንት ናቸው? አምስት። እሺ አምስት ተወዳዳሪዎች አሉ ከፊት ለፊታችን፣ እነሱን እናወዳድራለን ማለት ነው። ውድድሩ ምንድን ነው? አንድ ውድድር አዘጋጅተናል። መጀመሪያ ግን አይናቸውን እንሸፍናለን። እንግዲህ በእኛ እጅ ናቸው የብር ውድድራችን ምንድን ነው? እንግዲህ እነኛ አምስት ተወዳዳሪዎች ከጀርባ እነሱ የማያዩት እኛ የምናየው አንድ ውድድር አዘጋጅተናል። ውድድራችን ምንድን ነው? ከጀርባ ያለ የብር ኖት አለ፣ የታሰረ የብር ኖት አለ። ስለዚህ ያንን የብር ኖት ያወቀ ሽልማት አዘጋጅተናል ግን ማን ይቅደም የሚለውን ለመወሰን ደግሞ የግድ ዕጣ ማስወጣት ይኖርብናል። ምክንያቱም ለአድሎዊ አሰራር ተጋላጭ እንዳይሆን ማለት ነው። ስለዚህ እጣ እናስወጣቸዋለን። እጣ ካስወጣናቸው በኋላ የዛን የገንዘብ ሽልማት ቀላል አይደለም። በነገራችን ላይ ራሱን አይደለም የሚወስዱት፣ ያገኙትን አይደለም። ስለዚህ በሀያ እጥፍ ተባዝቶ ሽልማት ይሰጣቸዋል። ስለዚህ ቀላል አይደለም ማለት ነው አይደል? እሺ ለመወዳደር ዝግጁ ነሽ? እኔ ነው አንቺ ነው። አዎ ዝግጁ ነኝ። የምታገኙ ይመስልሻል? አይ ሆፕ፣ እንግዲህ ተስፋ አደርጋለሁ እንደማገኝ። እሺ አንተስ፣ ዝግጁ ነኝ፣ ዝግጁ ነህ? የምታገኙ ይመስልሃል? አዎ እርግጠኛ ነህ? እርግጠኛ ነኝ። እሺ ወንድሜ፣ አንተስ እንግዲህ ከሱ ጋር ከዚህ ወንድማችን ጋር ነው ወይንስ ከላይኛው ከፈጣሪ ጋር እሺ፣ እህታችን አንቺስ የምታሸንፍ ይመስልሻል? የምታገኘው ይመስለኛል። እያየሽ ነው መሰለኝ አንቺ ግን አይደለም። እሺ፣ የአንችን እንስማ እስኪ። እንደ እግዚአብሔር ፍቃድ የማገኝ ይመስለኛል። እሺ፣ ስለዚህ አሁን እኔ አምስት እጣ አዘጋጅቻለሁ በቁጥራቸው ማለት ነው። የብር ኖቶ አለ ስለዚህ፣ ማን ቀድሞ ይጀምራል የሚለውን እጣ እናስወጣቸዋለን። ከዛ በኋላ ውድድሩ ይጀምራል ማለት ነው። እሺ እስኪ እባክሽ ዕጣ አውጪ። ይሄው እሺ፣ ያዥው አውጪ። እሺ፣ ያዥው አውጣ። አረ አንድ ነው፣ አንድ አንድ ነው፣ አንድ ነው እንዴ! ሁሉንም ወሰደብኝ። ይሄው ያዝ። እሺ፣ ይዛሃል። ያዝ ወንድሜ፣ አንድ አንድ አንድ። እሺ፣ የቀረው ያንቺ ነው። እሺ ስለዚህ አሁን ውድድሩን እንጀምራለን። እስኪ አንችልኝ አራት ቁጥር አራተኛ ማለት ነው ደረጃሽ፣ አይደለም ያው የምትሄጅበት፣ ለውድድር የምትሄጅበት ነው። ያዥ እሺ። እዚህ ጋ አንድ ቁጥር አይ እያየች ነው ያልኩት ለዛ ነው። እሺ አምስት ቁጥር አምስተኛ ነህ። ያዝ ቁጥራችሁ እንዳትረሱ። እሺ ሁለት ቁጥር ሁለተኛ እሺ ያው ያንቺ የሚቀረው ነው የሚሆነው መቼስ ሌላ አዲስ ነገር አይኖርም። ሶስት ቁጥር እሺ። ስለዚህ ከአንድ ቁጥር እንጀምር አይደለም እሺ ነይ እስኪ። አይዞሽ የደብረ ብርሃን ኢንዱስትሪ የኢኮኖሚ ልዩ ኢኮኖሚ ዞን ውስጥ እኮ ገደል የለም። የተደላደለ አስፋልት ነው። ቆይ ቆይ፣ በላይ ሂጂና፣ ነይ። እንደዚህ ነይ፣ ነይ፣ ነይ፣ ፊት ለፊት እንድትታይ ብዬ ነው። ነይ በዚህ አይዞሽ፣ አይዞሽ። አሁን በቃ እሺ፣ ከፊት ለፊትሽ እዚህ ጋር አንድ ብር አለ። ልቀቂው። እዚህ ጋ ሌላ ብር አለ። እዚህ ጋ ሌላ ብር አለ። እዚህ ጋ ሌላ ብር አለ። እዛኛው ደግሞ ሌላ ብር አለ። ስለዚህ መርጠሽ ለእኔ ትነግርኛለሽ ማለት ነው። ያወቅሽውን፣ አዎ ያወቅሽውን መርጠሽ ለእኔ ትነግርኛለሽ። አንዱን ብቻ ነው የምትነኪው፣ አንዱን ብቻ። እሺ እሱን አውቀሸዋል። ያዥ ቆይ እሺ፣ ይሄኛውን አውቀሻል። እሺ ወደ ቦታሽ ወደ ቦታሽ። እሺ ሁለት ቁጥርን ታመጣልኛለህ ባኬ፣ ሁለት ቁጥር። እሺ፣ እዚህ ጋር አንድ ብር አለ እዚህ ጋር አንድ ብር አለ እዚህ ጋር አንድ ብር አለ እዚህ ጋር አንድ ብር አለ እዚህ ጋር አንድ ብር አለ። ስለዚህ ከነኚህ በየፋንታ ነው የምትነካው። ያወቅከውን ትነግረኛለህ። ሁሉንም መሞከር ትችላለህ። እያየህ ነው እንዴ? ከረመበት ብዬ ነው። ልቀቅ! ይሄኛውን ይሄኛውን፣ ልቀህ ነው። በደንብ እየፈተሸው ነው። ልቀቅ እንጂ ይሄኛውን። አረ እባክህ። እሺ ይሄን ልቀቅ። የትኛውን? ይሄኛውን ያዝክ? ይሄኛውን መርጣል። እናመሰግናለን። ወደ ቦታ በል ስልን፣ እባክህ እሺ ሶስት ቁጥር ሶስት ቁጥር፣ እያያችሁት ነው አይደል? ያው ለምስክርነትም ሶስት ቁጥር ሶስት ቁጥር። እሺ ማይኩን ልቀበልሽ። እሺ እዚህ ጋ አንድ ብር አለ። ልቀቂው። እዚህ ጋ ሌላ ብር አለ። እዚህ ጋ ሌላ ብር እዚህ ጋር ሌላ ብር፣ እዚህ ጋር ሌላ ብር። ስለዚህ ከነኝህ የምታውቂውን ትነግርኛለሽ። እሺ ሁሉንም መሞከር ትችላለሽ። እዚህኛው ላይ ግን ሰው እየበረታበት ነው አይደል? ብዙ እሺ። ይሄኛውን አወቅሽ? እሺ፣ ለኔ ትነግሪኛለሽ። እንግዲህ ስልክሽን፣ እሺ፣ ሶስት ቁጥር ይሄኛውን ነው የመረጠው ያለውን ይዘናል። እሺ፣ አራት ቁጥር አራት ቁጥር አራት እሺ፣ እሺ፣ በቃ እዚ ጋ አንድ ብር አለ። አዎ፣ እዚ ጋ ሌላ ብር አለ፣ እዚ ጋ ሌላ ብር አለ፣ እዚ ጋ ሌላ ብር አለ፣ እዚ ጋ ደግሞ ሌላ ብር አለ። ስለዚህ ሁሉንም መርጠሽ በደንብ ዳብሰሽ። አይ ባንድ ባንድ ከይሄ አሁን የግራው የመጨረ የመጀመሪያው ላይ ነው ያለሽው። ወደ ቀኝ ብዙ የተደረደራለ። አዎ፣ ወደሱ። ይሄ ሁለተኛው ነው። ቅርጽ የለው ምን የለው? ቅርጽ የለውም። አይ አራት ማዕዘን ነው ብሩ። አልተቀየረም አንቺ አይንሽን ስትጨፈኝ። በፊትም አራት ማዕዘን ነው አሁንም አራት ማዕዘን ነው። ይሄኛውን አወቅሽው? እርግጠኛ ነሽ? እሺ እናመሰግናለን። የመጨረሻ ተወዳዳሪያችን የመጨረሻ ተወዳዳሪያችን። እሺ፣ እጁን እያወጣ ነው እሱ። አዎ እንደ እግር ኳሱ በቫር ይታይልንም ማለታቸው ስለማይቀር ካሜራውም እያያዘ ነው ያለው። በኋላ መልሱን ስንናገር ማለት ነው። ስለዚህ እዚህ ጋር አንድ ብር አለን። እዚህ ጋር ሌላ አለ። እዚህ ጋር ሌላ አለ። አራተኛ እዚህ ጋር አለ። አምስተኛ እዚህ ጋር አለ። ከነኝህ ደስ ያለህን መርጠህ ይህን አውቀዋለሁ በል፣ የአማራ ሚዲያ ኮርፖሬሽን ሀያ እጥፍ አድርጎ ይሰጥሃል። መፈተሽ ትችላለህ። ደግመ ከዚህ ጀምረ አይ፣ ይሄን ልቀቅ አይዞ፣ አትፍረው። ባንድጅ ባንድጅ ባንድጅ። እሺ፣ እሱ ተይዟል ተይዟል። የሆነ ሰው ጠርቶታል። ከሱ ውጭ ይሄ አውቀዋል። እርግጠኛ ነህ? እሺ፣ እሺ፣ እናመሰግናለን። እሺ አንዳንዶቹ ቅርጽ የለውም አሉኝ፣ እና ቅርጹ አልቀየር ነውም እዛው አራት ማዕዘን እንደሆነ ነው የብሩ መጠን። አንዳንዶቹ ደግሞ አይ ወይ አይሻክር ወይ ይላሉ እና የብልጠት አካሄድም ለመሄድ ሞክረው ነበረ። እስኪ እንፍታቸው። ፍቱት፣ እሺ ፍቱት። እሺ አንድ ቁጥር ነሻ። አንድ ቁጥር ስንት ያልሽ ይመስልሻል? ሁለት መቶ ብር ነው ያልሽው? የትኛውን ሁለት መቶ ብር ያልሽው? በትክክል መልሳለች አላ ብቸኛዋ በትክክል የመለሰችው መጀመሪያ ላይ እሷ ነበረች። እሺ አንድ ቁጥር ሁለት መቶ ብር እሺ ስንት ቁጥር ነበርሽ? አራት ቁጥር። አራት ቁጥር ስንት ነው ያልሽው? መቶ ብር አራት ቁጥር ስንት ነበር የገመተው? 50 አይደለ? 50 መቶ። እሺ ስንት ቁጥር ነበርክ? አምስት ቁጥር። ስንት ነበር የገመትከው? መቶ መቶ? መቶን መቶ ብሎ የገመተ እሺ፣ ስንት ቁጥር ነበር? ሁለት ቁጥር ሁለት ቁጥር ሁለት ቁጥር መቶ መቶ አምስት ብር ነው። መቶ ብሎ የገመተ አይደል? እሺ፣ ስንት ነበር? ሁለት መቶ ስንት ነበር የገመተችው? መቶን ነው የገመተችው። ሶስት ቁጥር መቶ ብርን ይዛ ሁለት መቶ የሚል ግምት ሰጥታለች። ስለዚህ ሁለት ተወዳዳሪዎች በሀያ እጥፍ። በጣም የገረመኝ ግን የመጀመሪያዋ ተወዳዳሪ ሁለት መቶ ላይ ነው ያረፈችበት። እና ቅድም ግን ተይዟል ያልኩህ አውቀኸው ነበር። አንተን ስንት ለማለት ነበረ ማለት ይህን ብለህ ተይዟል ብዬህ ነበር። ሀምሳ ልትል ነበር? ሁለት መቶ ነው። ሀምሳ ልል የነበረው። ስለዚህ ተርፈሃል። ቢያንስ መቶ አግኝተሃል ማለት ነው። ለሁለት አሸናፊዎች በሀያ እጥፍ ተባዝቶ ያገኙት ለእህታችን ሁለት መቶ በሃያ ተባዝቶ ለወንድማችን ደግሞ መቶ በሃያ ተባዝቶ ሽልማት ይበረከትላችኋል። በድጋሚ እንኳን ደስ አላችሁ፣ እንኳን አደረሳችሁ። መልካም ባል ይሁንላችሁ። እናንተም እዚህ የተከታተላችሁን እባካችሁ ወደ ማቀመጫችሁ። እናንተም በዚህ ተገኝታችሁ እየተከታተላችሁን ስለሆነ ከልብ እናመሰግናለን። እንወስዳለን። እሺ፣ እሺ፣ እሺ፣ እሺ። እናመሰግናለን እየተከታተላችሁን ስለሆነ ምስጋናችን የላቀ ነው። እዚህም የተገኛችሁ እንዲሁም ደግሞ በየቤታችሁ ናችሁ፣ በመላው ዓለም የምትከታተሉን ተመልካቾቻችን አሁንም የአማራ ሚዲያ ኮርፖሬሽን የባህል ዝግጅቶች ወደ እናንተ መድረሳቸውን ይቀጥላሉ። ጥሩ ጊዜ ይሁንላችሁ፣ አብራችሁን ቆዩ። ታየ ታየ ታየ ታየ ታየ ታየ